ኢትዮጵያ የዕዳ ሽግሽግ ስምምነት ማድረጓ ትልቅ የእፎይታ ጊዜን ይሰጣል ሲሉ አብዱልመናን መሐመድ ተናገሩ። ሚድሮክ ኢንቨስትመንት ግሩፕ ከአሜሪካ የገዛውን ዘመናዊ አውሮፕላን ተረከበ። ሕገ ወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ ተደረገ። ሰላም፣ ጤና ይስጥልን ክቡራን ተመልካቾቻችን። ለዛሬ የተመረረጡ መረጃዎቻችን ይዘናላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆይ ኢትዮጵያ በርከት ያለ የውጭ እዳ እንዳለባት ተገልጧል። ከተለያዩ ሀገራት ሌሎች ብድሮች ቢኖርም እንኳን የመክፈያ ጊዜያቸው ረጅም በመሆኑ አንገብጋቢ አይደለም ሲል የገንዘብ ሚኒስቴር በወጣው መግለጫ ላይ አስታውቋል። በጣም አንገብጋቢ የነበረው ከአጠቃላይ እዳዋ ስምንት ነጥብ አራት ቢሊዮን ዶላር ነው ያለው ተቋሙ የመክፈያ ጊዜው መቃረቡንም ገልጿል። አራት አመታትን በፈጀው የእዳ ሽግሽግ ስምምነት ለኢትዮጵያ ትልቅ የእፎይታ ጊዜን እንደሚሰጥ ዶክተር አብዱል መናን መሐመድ ገልጸዋል። የገንዘብ ሚኒስቴር ባለፈው ሳምንት ባወጣው መግለጫ ኢትዮጵያ ከመንግስታዊ አበዳሪዎቿ ጋር በጋራ በመረ ደረጃ የእዳ ሽግሽግ ለማድረግ መስማማቷን ተጠቁሟል። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ስምምነቱ የግድ የዕዳ ስረዛን ላያካትት ይችላል ያሉ ሲሆን የእዳ መክፈያ ጊዜ ማራዘም በራሱ ትልቅ ድል መሆኑን ያመለክታል ሲሉ ገልጸዋል። በኢትዮጵያ የኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔና አስተያየት በመስጠት የሚታወቁት ዶክተር አብዱልመናን ለውጭ ዕዳ መክፈያ ሊውል የነበረው የውጭ ምንዛሬ ለሀገር ውስጥ ክምችት ማሳደጊያና ለሀገራ ልማት ሊጠቅም እንደሚችል ተናግረዋል። ኢትዮጵያ በባለፈው ሐምሌ ወር 2016 ዓ.ም ተምረት ከተደረገው አጠቃላይ የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ ከዓለም አቀፍ የገንዘብ ተቋም ጋር ተስማምታለች ያሉ ሲሆኑ፣ ቻይናና ፈረንሳይ የሚመሩት የአበዳሪዎች ቡድን ጋር በጋራ ሲደረግ የነበረው የእዳ ሽግሽግ ድርድር እየቀጠለ መሆኑን ጠቅሷል። የኢትዮጵያ መንግስት ከአበዳሪዎቹ ሀገራት ጋር በመርህ ደረጃ ስምምነት ላይ መድረሱን ተጠቁሟል። እርምጃው ደስ ይላል። የእዳ መክፈያ ጊዜን በማራዘም ትንሽ እፎይታን ሰጥቷልም ተብሏል። ይህ ስምምነት የብድር ስረዛን ሊያካትት ይችላል የተባለ ሲሆን የእዳ አከፋፈል ስርአት ለውጥ በራሱ ትልቅ እድል እንደሆነ ተመላክቷል። በአሁኑ ስምምነት መሰረት የኢትዮጵያ መንግስት የውጭ ዕዳውን ለመክፈል የሶስትና የአራት አመታት እፎይታን አግኝቷል። ከአለም አቀፉ የገንዘብ ተቋም ጋር በተደረገው ስምምነት መሰረትም ኢትዮጵያ የሶስት ነጥብ አምስት ቢሊዮን ዶላር ዕዳ እንዲሸጋገርላት በመደራደር ላይ መሆኗም ተቋሙ አመላክቷል። አሁን በመረ ደረጃ በተደረሰው ስምምነት መሰረት ኢትዮጵያ በፈረንጆች አቆጣጠር ከ23 እስከ 28 ድረስ የሚቆይ የ2.5 ቢሊዮን ዶላር የዕዳ መክፈያ ጊዜ እፎይታ ማግኘቷ ተጠቁሟል። ከዓለም አቀፉ የገንዘብ ድርጅት ጋር በተደረገው ስምምነት መሰረት ደግሞ ከ8.4 ቢሊዮን ዶላር ውስጥ በ3.5 ቢሊዮን ዶላር ላይ የዕዳ ሽግሽግ ድርድር እንዲደረግ ግፊት ሲደረግ እንደነበር ተመላክቷል። አሁን ላይ የኢትዮጵያ መንግስት በ2.5 ቢሊዮን ዶላር ላይ በመረድ ደረጃ የዕዳ ሽግሽግ ስምምነት ላይ መድረሱን የገንዘብ ሚኒስቴር አስታውቋል። ሚድሮክ ኢንቨስትመንት ግሩፕ በዩናይትድ ስቴትስ አሜሪካው ቴስተስትሮን አቪሽን ኩባንያ የተመሰረተ ና ሲዛን ካራቫን ኤክስ የተሰኘ አውሮፕላን ወደ ሀገር ውስጥ ተረክበው ማስረከቡን ከማህበራዊ ትስስር ገጹ ያገኘ ነው መረጃ አመለክቷል። አውሮፕላኑ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የግሩቡ አመራሮቹ ና ሌሎች እንግዶች በተገኙበት ደማቅ አቀባበል ተደርጎለታል። በሚድሮክ ኢንቨስትመንት ግሩፕ ንግድና አገልግሎት ዘርፍ ስር በሚ የሚገኘው እና በአየር ትራንስፖርት ንግዱ ላይ በተሰማራው በትራንስሌሽን ኤርወይ ኃላፊነቱ የተወሰነ የግል ማህበር ወደ ስራ እንደሚገባ ተገልጿል። የቲኤንኤ ዋና ስራ አስፈጻሚ አቶ አሚር አውሮፕላኑ በሀገር ውስጥና በአፍሪካ አህጉ የአየር ትራንስፖርት አገልግሎት በመስጠት ረገድ የሚፈልገውን ዘመናዊ አገልግሎት የሚሰጥ መሆኑን አመላክተዋል። አዲሱ አውሮፕላን ልዩ የሚያደርገው መሰረተ ልማት ባልተሟላበት አካባቢዎች ጭምር አገልግሎት መስጠት የሚችል መሆኑን ተመላክቷል። በተለይም በሀገራችን እጅግ በማደግ ላይ በሚገኘውና የቱሪዝም ዘርፍ በማሳላት ሂደት የድርጅቱ አውሮፕላኖች ከፍተኛ ሚና እንዳላቸው ተመላክቷል። የአውሮፕላኑ ወደ ሀገር ውስጥ መግባት ኩባንያው ለደንበኞቹ የሚሰጠውን አገልግሎት እንደሚያሳድግ ይታመናል። ሲኤንኤ በአሁኑ ጊዜ ሁለት አውሮፕላኖች ያሉት ሲሆን አስተማማኝ የቻርተር የአውሮፕላን ትራንስፖርት አገልግሎት የሚሰጥ ድርጅት መሆኑን ከተቋሙ እያገኘና መረጃ ያመላክቷል። የኢትዮጵያ የመጀመሪያዎቹን የኢንቨስትመንት ባንኮችና የሰነድ መዋለ ንዋይ ገበያ አከናዋኝ አግኝታለች ተባለ። የኢትዮጵያ ካፒታል ገበያ ባለስልጣን ለአምስት አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪ ፈቃድ መስጠቱን አስታውቋል። ይህ ውሳኔ በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንኮችና የሰነድ መዋለ ንዋይ ገበያ አከናዋኝ ፈቃድ የተሰጠበት እንዲሁም ደግሞ አጠቃላይ ፈቃድ የተሰጣቸው የካፒታል ገበያ አገልግሎቶች ወጪ ቁጥር ከአራት ወደ ዘጠኝ ከፍ እያደረገ መሆኑ ተመላክቷል። ፈቃድ የተሰጣቸው ድርጅቶች ሲቢሲ ካፒታል አማ፣ ወጋገን ካፒታል አማ ጆ፣ ፊዴሊቲ ሴኩሪቲ አማ፣ እንዲሁም ደግሞ ኤችኤስቲ ኢንቨስትመንት አድቫይዘር ኃላፊነቱ የተወሰነ የግል ማህበር መሆናቸው ተመላክቷል። ህገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስችል አዋጅ ተግባራዊ ተደርጓል ተባለ። የህዝብ ተወካዮች ምክር ቤት ጥር አንድ ቀን 2017 ዓም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ጀምሮ ተግባራዊ ይሆናል ተብሏል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችን እንደሚያካትትም ተመላክቷል።